ቅድሚያንችን ከዛ ኤርሜ ሁለታችሁ ነው ማጠፋችሁ። ሰላም ፋሚሊ፣ እንዴት ናችሁ? አለ በሆነ ከኔ ሁሉ ሰላም ነው። እንደሚታወቀው ከትላንትና ወዳ ማታ ላይ ላይቭ ቀጠሮ ነበረን። ሁላችሁም እኔና ሄለን እንታረቃለን ብዬ ቪዲዮ ሰርቼ ነበረ እና ያልታረቅንበት ትንሽ ምክንያት ነበረን። ከፋሚሊ ትንሽ ያልተመቻቸ ነገር ነበረና እሱን ትላንትናና ከትላንትና ወዳ ደውዬ ያለውን ነገር ቤተሰብ ይቅርታም ጠይቄ እያመቻቸውም ነበረ ግን ይቅርታዬን ያልተቀበለኝ አንድ ሰው አለ። ወንድሟ በጣም ተቆጥቷል። ጀስት እኔ ይቅርታ ጠይቄያለሁኝ። አዎ ጥፋተኛ ነን ሁለታችንም። እኔም እንደዚያ ማለት አልነበረብኝም። ያው እሷ ብትሆን ከኤክሷ ጋር ሄዳ ጀምራ ነው በጊዜ ሁለታችንም እልህ ውስጥ ነበርን። ግን ያው እልህ ሲበቃ ደግሞ አለ አይደለ፣ የሚፋቀር ሰው መቼም ለመለያየት ትንሽ ይከብዳልና ያለውን ነገር በማስተካከል እሷ ይቅርታ ጠይቃለሁ ብላ ቪዲዮ ሰርታ ነበረ ወንድሟ አይሆንም የሚል ምላሽ መልሷል። እንኳን ይቅርታ አንቺ ጠይቀሽ ከዚህ በኋላ እኔ ደግሞ እሷን እንጂ ይቅርታ ጠይቀኝ አልኩት። እኔ እናት አባቷን ፋዘርንም ቢሆኑ ሁሉንም ደውዬ ሁሉንም ይቅርታ ጠይቅ ያለሁኝ፣ ጀስት ወንድሟንም ይቅርታ ጠይቅ ያለሁኝ። በሰላሙ ጊዜ አብረን ብዙ ነገር እናወራ ነበረ፣ ብዙ ነገር እንመካከር ነበረ። ያው ዛሬ ደግሞ አንተ የሁለታችንም ታላቅ ነህ እንደ ታላቅ ብትመክረን ና ብትገጽጸን፣ የተሻለ ነበረ። አንተው ነገሩን ከምታባብስብን ያው የሚዋደድ የሚፋቀር ሰው እኛ ደግሞ። በነገራችን ላይ ፈቃድ የሚያስፈልገው የእናቴ አባት እንጂ የወንድም አደለም፣ የወንድም ፈቃድ አደለም። ምን ይነሷን የሚያስፈልገን? ያው አንተም ታላቅም ስለሆን መከበር አለብህ፣ ማክበር ግዴታ አለብኝ። እሷም ምን እናከብረሃለን። ግን አሁን ያለውን ነገር በቃ ይው በሰዎቹ መሀል ይቅርታ ጠይቀሃለሁኝ። እኔ ፋዘርንም ቢሆኑ ደውዬ ይቅርታ ጠይቄያለሁ። ማዘርንም፣ ፋሚሊን በሙሉ ሁሉንም ይቅርታ ጠይቄያለሁ እና አንተና አሁን ትንሽ ከኔ ጋር እንድትሆን ያልፈቀድከው እሱን ነገር ፈቅደህልን አብረን ብንኖር ያው ያንተ እንደ ታላቅነት ይቅርታ መቼም በእሷ ህይወት ውስጥ የወንድሟ አወስንላትም ማለት አዎ፣ ወንድሟ ነህ፣ ግን ደግሞ የእሷን ህይወት የምትመራው እሷ ናት። ጀስት ደግሞኛ ክብረን ብዙ ጊዜ በውስጥ ይቅርታ ጠይቄያለሁኝ፣ ይቅርታዬን አልተቀበልከኝም። እና እኔ እናንተ መቼም የግል ችግር የለብንም፣ ያገናኘችን እህት ጋ ነው። እና እኔ አሁንም ቢሆን በሰዎቹ መሀል በጣም ይቅርታ ግን ሌላ ውስጥ ከመግባት በፊት የሚዋደድ የሚፋቀር ሰዎች እንደዚሁ ምን ለመለያየት ይከብዳል። ምክንያቱም እኔ ማፈቅራት አለውኝ፣ ያው ሰው ያፈቅረኛል ይወደኛል ባይባልም እሷም ትወደኛለች ታፈቅረኛለች። እንድናሄሉ ትንሽ ለመለያየት ያው መጀመሪያም ላይ ትንሽ እልህ አለ አደለ፣ እና እንደዛ ነው። አንተ የማስፈራራም ቪዲዮ ደርሶኛል፣ ያው ትላንትና ፖስት ያደረግከው። ለማንኛውም እስኪ ቪዲዮውን፣ የእሱን ቪዲዮ ጋበዣችሁ ልመለስ። ፋሚሊ፣ ይህን ቪዲዮ ተመልከቱትማ ማለት ነው። ይህን ቪዲዮን ሸር አርጉል፣ ይባካችሁ ልለምናችሁ፣ ሸር አርጉል በቃ ኤርሚ አነገልንገርህ አነገልንገርህ፣ ተህቴ ላይ ከራሷ ላይ ውረድልኝ እህቴን ተፋታልኝ፣ በእናትህ በቃ ለምን ያለው። ከዛሬ ጀምሮ ከእህቴ ህይወት ላይ ይውጣል፣ ይበቃም፣ ተግባባን እንግዲህ። በላይ አልወጣም ካልህ ግን እጅ ሰጥቼ ወርዳለሁ፣ እኔ እርምጃ ወስዳለሁ። ኢትዮጵያ እዚህ ሳዑዲ አረቢያን ምንም ማድረግ አእሙ የለኝም፣ ምክንያቱም የህግ አገር ነው። እዚህ ገባህ። አንቺም ቢሆን ከዛሬ ጀምሮ ሶሻል ሚዲያ ላይ ይኸው እነግራችኋለሁ፣ ሁለታችሁንም ከዛሬ ጀምሮ በኤርሚ ስልክ ላይ ባገኝሽ እኔ ነ ያርገኛ ወንድ የሚያጨክንም ብለሽ ከሆነ እጨክንብሻለሁ። በቃ አንቺ ላይ እጨክናለሁ፣ አንቺ ላይ እጨክናለሁ። ቅድሚያ አንቺን፣ ከዛ ኤርሜ፣ ሁለታችሁን ማጠፋችሁ ነገሩ እኔ እያለ ቆሜ ቆሜ እያለ ስታላሽ መየት አልፈልግም። ሄለን እባክሽ፣ ባክሽ ልለምንሽ። እኛ ያሳደግሽ እንደዚ ነው እንዲ? ቧንቧ እንኳን እኮ ሄደሽ ሁለት ደቂቃ እኮ ቆይተሽ ማመጭ ልጅ ከሆነሽ ምን ነክቶሽ ነው? አቃለሁ፣ ፍቅርን አቃለሁ፣ ረዳሻለሁ። ግን ይሄ ባል አይሆንሽም በቃ ሚስጥር አወጣለሁ ህይወትሽን ሽን አበላሽዋለሁ፣ ቢዲዮ እለቃለሁ ሲል ከርሞ እንዴት ተመልሰሽ ይቅርታ? ቢዲዮ እንዴት እናት አባቴ ጋር ሲደውል እንዴት ዝም አልሽው? እኔ ጋ ይደውል ችግር የለውም። ኢትዮጵያ ለምን የደወለው? እባክሽ እባክሽን፣ ይሄ ልጅ እባክሽን፣ ከዛሬ ጀምሮ ተይልኝ። ከዛሬ ጀምሮ ካልተውሽው እጄን ነገ እሰጥልሻለሁ፣ ብልሻለሁ በቃ ነገ ትሰጥልሻለሁ እጄን እጄን ትሰጥቼ ኢትዮጵያ ወርዳለሁኒ። ያው ፋዘርና ማዘርገ የደወልኩትን ይቅርታ ለመጠየቅ ነው፣ ለሌላ ነገር ለምንም አይደለም። አንተም ቢሆን ሪከርድ አድርጌልሃለሁኝ በመስመርም ደውዬልህ ነበረ። ያው ከማስፈራራት ውጭ ጥሩ ምላሽ አልመለስክልኝም ነበረ። አዎ ታላቅ ወንድሟነ መገጸት መቆጣት ትክክል ናት። ግን የኔና የሷ ፍቅር ደግሞ የዛሬ አይደለም። መቼም ታውቃለህ። እስከዛሬ የማታውቀው ነገር አዲስ ነገር ቢሆን አዎ የእኔን የሔሉን ግንኙነት ታውቃለህ ከሁለት ዓመት በፊት ብዙ ጊዜዎችን አብረን እንዳሳለፍን በመሀል ተጣልተን እንደተለያየንም ብዙ ነገር ታውቃለህ። ግን ደግሞ እንደ ታላቅ ወንድምነት አክብረን አሁንም ቢሆን ይቅርታ እየጠየቅን ነው። ማስፈራሪያና ዛቻውን ትተኸው፣ ቤተሰብ የደወልኩት እኔ ግድ ፋዘርና ማዘርን ይቅርታ መጠየቅ ስላለብኝ ነበረ። ፋዘርና ማዘርንም ይቅርታ ጠይቄያለሁ። አንተንም ቢሆን እኔ ደጋግሜ ይቅርታ ጠይቄያለሁኝ። አሁንም ቢሆን በድጋሚ ይቅርታ ጠይቅሃለሁኝ ግን ህይወቷን ማስቀጠል ያለባት ደግሞ እሷ ናት። አንተ ስላልካት ወይም አንተ ስለተቆጣሃት የእሷን ህይወት አትገድበውም። ከኔ ጋር መኖሯን አትገድበውም። እውነቱን ልንገርህ ግን ታላቅ ወንድምህ መከበር አለብህ። በማክበር በቃ ተው፣ የሆነ ማስፈራሪያና እናዛቸው አጠፋችኋለሁ የሚለውን ትተኸው በፍቅር ያለውን ነገር ብንፈተው ነው የሚሻለው። እኔ እናንተ እኮ ዛሬ አይደለም የምንግባባው ገና ከአመታቶች በፊት ነው የምንግባባው። ያለውን ነገር ከእህት ጋር ባለኝ ግንኙነት ደስተኛ ነበር። ዛሬ እንደዚህ የቀየረ ነገር ምንድን ነው? አዎ ጥፋተኛ ነኝ፣ እሷም ጥፋተኛ ናት። ቤተሰብም የደወልኩት እኔ ጀስት ፋሚሊዎችን ይቅርታ ማለት ስለነበረብኝ ነው። ይቅርታ ጠይቅ ያለው ፋዘር እና ማዘር ለራሱ። ያው በፍቅር መሃል መጣላት ያለ ነው። እኛም እኮ እዚህ አልደረስንም፣ እየተጣላን እየተፋቀርን እዚህ የደረስነው ነው፣ እየተፋታንም ጭምር እና ነገሮችን በመነጋገር ፍቱ ብለው ብዙ ነገር ፋዘርም መክረውኛል ማዘርም ገስጸውኛል እና አንተ ይህን ያክል ያዙ ይልቀቁኝ ማለቱ ለምን አስፈለገም? ለምን ችግሮችን ሌላ ችግር ካለብህ ከኒጋር በእህትህ ሳይሆን ከኒጋር ለምን አጨርስም በቃ ከህይወታችን ውጣለን አንቺም ብትሆኚ ደግሞ መቼም ከአንቺ በላይ እኔን የሚያቀኝ የለም ታውቂኛለሽ በደንብ ያለውን ነገር ለምን አታስረጁ ለምን አትነግሪውም እሱም ቢሆን እኮ ወንድምሽ ነው። የአንቺን ህይወት መቀጠል አይችልም። አዎ ሊቆረቆርልሽ ሊከፋልሽ ይችላል፣ ግን ይሄ እኮ የአንቺ ህይወት ነው። አንቺ የምትኖሪው ህይወት ነው። በህይወትሽ ውስጥ ሰው እንዲወስንልሽ ለምንድን ነው የምትፈቅጂው? እና ያለውን ነገር ብታስተካክሊ አንቺ የተሻለ ነው። ከኔና ከሱ ሌላ ግብግብ ከመግባታችን በፊት አንቺ ያለውን ነገር አስተካክልልኝ። በቃ እሱንም ታውበዩ በቃ ንገሪልኝ። በሰውም ቢሆን አስመክረ። በጣም እያስፈራራኝ ነው በውስጥ እየመጣ የዛተብኝ ነው። ዛቻና ማስፈራሪያን ከዚህ በኋላ አቆምልኝ። ሲቀጥል አንቺ ደግሞ እሱን ምከሪው፣ በቃ ተው በይው ወንድምሽ። ወንድምሽ ይሆን እንደው ታዲያ ህይወትሽን መኖር የለብሽም አንቺ? የነገ ህይወትሽን እሱ ነው እንዲሚኖርልሽ አንቺ? ለራሱ በቃ ከህይወት ይውጣል ለይልት ይገባል። ምክንያቱም እንደዚህ የሆነን ፍቅር የውጭ ባላጋራ ሳይሆን የቤት ባላጋራ መጥፎ ነው። እና ደግሞ በወንድምሽ ታዲያ ሌላ ችግር ውስጥ እንጋባ። እንዲህ ከዛኛው ፍቅረኛሽ ጋር ታውቂያለሽ፣ ብዙ ነገር ተዳርሰን ይኸው አሁን ትቷል። እና ወንድምሽንም ቢሆን በቃ ተውበዩ ያለውን ነገር በመነጋገር እንፍተው። ይቅርታ መጠየቅ ካለብኝ ይቅርታ ጠይቅሀለሁኝ፣ ደግሞም ጠይቄያለሁኝ። ከፋሚሊ ከፋዘር ከማዘር በላይ ይቅርታ የጠየቅኩት አንተን ነው። ይቅርታዬን ልትቀበለኝ ፈቃደኛ አይደለም። እኔ እናንተ የግል ችግር አለብን፣ እኔ እናንተ የግል ችግር የለብንም አይደለ እና በቃ ከህይወታችን እንውጣልን አንተን እኔ እነሷ ደግሞ ምታረቅ እንፈልጋለን። ትላንትና ለራሱ ልንታረቅ ነበረ ጀስት አንተውነ ነው የከለከልከን። ደግሞ በዚህ እኔን ከሄለን አታርቀኝም ስላስፈራራኸኝ ወይም ስለፎከርክ አይደለም። በዚህ ከሆነ እኔ ከሄለን ይወት አልወጣልን። ግን ያለውን ነገር ፈቅደ እኔ እናንተ ጓደኛሞች ነን፣ እንደ ወንድም ነን። ተመካክረን ነበር ብዙ ጊዜዎችን ያሳለፍ ነው። አሁንም ቢሆን በቃ ተመካክረን ያለውን ነገር በውስጥ እኔ ስደውልልህ አታነሳልኝም። አንተ የፈለግከውን ብቻ ሪከርድ ታደርጋለህ፣ ማስፈራራት የፈለግከውን ብቻ ታስፈራራኛለህ። በዛ ደግሞ እንዳታስበው መቼም ቢሆን እኔ ከህይወቱ አልወጣልህም በዚህ ከሆነ ማለት ነው። እና እንደ ወንድምነት እንደ ታላቅነት ሁለታችንን መምከር መገሰጥ ሲገባ ጭራሽ አንተ የውጭ ጠላት ሆነህን ከባድ ነው። በኔና በሷ መሀል ያለውን ክፍተቱን ለመሸፈን ያለውን ነገር ለማስተካከል መሞከር እንጂ አንተ ይባስ ብለህ ከሌሎቹ ሰዎች በላይ ልትቆጣንና ልታስፈራራን አይገባም ነበር። ሔለንን ይሄንን ነገር አስተካክልልን። በቃ አንቺ ያለውን ነገር ማስተካከል ትችያለሽ። እረፍ በይው ወንድምሽ ነው። ነገ የአንቺን ህይወት አይመራልሽም። ነገ ከአንቺ ጋር አይኖርም። እየተዋደድን እየተፋቀርን ደግሞ በዚህ ምክንያት መለያየት የለብንም። ምክንያቱም ፋዘር እና ማዘር ፈቅደውልናል፣ አብረው እንድንሆን ማንኛውንም ነገር ፈቅደውልናል። ሔለን ያለውን ነገር አስተካክልልኝ። በቃ እኔ ከአንቺ ጋር መኖር ፈልጋለሁ፣ መመለስ ፈልጋለሁኝ እና ያለውን ነገር ወንድምሽ ያለውን አውሩና፣ ተመካከሩና፣ ያለውን ነገር አስተካክሉልኝ። እኔ ከዚህ በኋላ በውስጥም እይመጣ እንዳያስፈራራኝ ይቅርታ መጠየቅ አለብኝ። ይኸው ይቅርታ ጠይቅ ያለውኝ። ሄለን ያለውን ነገር እናንተ ጨርሱ ተመካከሩና።